በእርዳታ ገንዘብ ብለው አይምሮሽ ውስጥ ከተውታል አንዳንድ ሰዎች እና አሁን አፍሽ ላይ የሞሉሽ ሰዎች አሉ ኢኔብለሮችሽ አሉ እኔ አሁን ድሮ ትዝ ይላቸዋል ያኛው ጉረኛው ሰውዬ ዮናስን ሲልክብኝ እሱ ጋር አደለ የሚሄደው ያንቺን ኢኔብለሮች የምፈልጋቸው ሶስት ሰዎች ናቸው ሰብራቸዋሉ ሰብራቸዋሉ ሁለቱን ጀምሬያቸዋለሁ የመጨረሻውን ትሰበራል አለቅ፣ እና አለምሽ፣ አፓርትመንትሽ፣ ዩቱብ አካውንትሽ፣ ካሜራሽ፣ አሁንስ ዩቱብ አካውንትሽ፣ ዊግሽ፣ ልብስሽ ነው። ላንች ላንቺ ሰክሰስ ቆንጆ መልበስ፣ ቆንጆ መብላት ሊሆን ይችላል። እኔ ግን አፍርልሻለሁ እንደዛ ብለሽ ስታወሪ በጣም ይሸማቀቃሉ። ምክንያቱም የተራበ ሕዝብ መሀል ቁጭ ብለሽ፣ የታረዘ ሕዝብ መሀል ቁጭ ብለሽ ለብሻለሁ በልቻለሁ ብሎ መጎረሩ ውርደት ነው። ምግብ እንትን የሚባልበት አይደለም። ልብስ ምንም ወዲ ይልሽ እኛ የምናየው ስታወሪ እርቃን ጭንቅላትሽ ነው። ዛሬ ያየ ወርደሽ ወርደሽ ስድብ ለኔ እኔ አልሳደብም። እኔ ኦሮሞ እኔ ኦሮሞ ነኝ። አሁን ንፍጣም እበት ምናባሽ አለልም። እኔ አባቴ ጀግና፣ የሀገር ባለውለታ ስሜን ስታነቢ ደግሞ ሌላ ስም አለ አካውንቴ ላይ ጀግና ነው እሱ። ቀፍቶሻል በጀግና መወለድ እና መወደድ ያጀግናል። ቀፍቶሻል ማንን? የማን ልጅ ነው? እግዚአብሔርን ባልፈራ የኮነሬ ልጅ ነው። የኮነሬ ልጅ ነው። የኮነሬን እንትናም ነኝ። ቀፍቶሻል ይባላል። ጀግና ወዶሽ፣ ጀግና ወልዶሽ፣ ከባድ ከባድ ነው ስድብ ወርዶ ምን አባሽ ላልሽው፣ አባቴ ኮንሬል ደገፋ ወሳ ገኔ በቆላ ቀን ይባላል። ጀግና ምን አባሽ ላልሽው አባታለኛል። እኔ አባታለኛ አንቺስ? ምክንያቱም ዛሬ ያነሳሽው ጎንደር ማንነት የዛሬ አስር ዓመት የጎንደር ወጣቶች ፓስተር፣ የጎንደር ወጣቶች የኦሮሞ ደም ደሜ ነው ሲሉ ስትስቂባቸው ነበር። የጎንደር ወጣቶች ላይ ስትስቂ ነበር። የጎንደር ወጣቶች የኦሮሞ ደም ደሜ ነው ሲሉ ስትስቂባቸው ነበር። ወያኔ ነኝ ስትይ ነበር። ህወሀት ነኝ ስትይ ነበር። ከዛም በኋላ አሁን ተጠንቀቅሽ። እኮ እንደሬ ነኝ ልጅ አይሽ። ዲስ ሃፕንስ እናት የልጆቿን አባት ፈልጋ አታ ደስቶ ፊንገር ስትጫወት ነው። ካውተር ነክ ደስቶ ነህ። ደፈርሻው ደስቶ ፊንገር ካው ካውተር ምናምን በየአምስት አመቱ ማንነት ይቀየራል፣ ዜግነት ይቀየራል። ማነው አባቴ? አናውቅም አባቴ ማነው? አናቅም። ደፈርሻው ነው ሚሊሻው ነው። አናቅም አናቅም። ግን እግዚአብሔር የረዳኝ ኢማጅ ያንቺ እናት ኤክስፒሪየንስ ቢኖርኝ እና እውነት ሆኖ የኢንተርኔት አባትሽ ዮናስ ሙሎነ ከጋና ወልዳለች እንዳለው ከሁለት ሶስት ሰዎች በወልድ እዚሁ ልጆችን፣ ሶስት ወንዶች ሲቀሙኝ ያሳብደኝ ነበር ነበረ ግን እግዚአብሔር ይመስገን። አሁን ስለ ልጆች እናት ፍቅር እኔ እና ልጆቼ እወዳለሁ ብያል። አልነግርሽም አይ ን ዩ ሀቭ ነቲንግ ኤክስፕሌን ቱ ዩ ነቲንግ ዋይ፣ ለምን ወዴት ምናምን አይ ሀቭ ነቲንግ ኤክስፕሌን ስለ ራሴ ሕይወት ስለ ልጆቼ ስለ ልጆች ግን ጡት ሳጠባ ስሜቴ ይነሳል፣ ይቀሰቀሳል አልሽው። የዚህ እውነት ነው በነገርሽ ላይ ዩኒት ኤክስፕሌን ዳት ሰካራ ምን አለ አይባልም። ግን ሰክረሽ ነው፣ ሰክረሽ ነው። አይጌርት ሰክረሽ ነው። ካሜራ እያየሽ፣ ካሜራ እያየሽ ልጄን ጡት ሳጠባ ላልሹ ልታብራ ልገባለሁ። ጡት የምታጠቡ ሴቶች አንድ ቁጥር ጻፉልኝ። ጥያቄ አለ። አንድ ቁጥር ማስገባችሁ መግባት የምችሉ አንድ ቁጥር። ጡት የምታጠቡ ሴቶች አሰማችኋለሁ። ልጄን ጡት ሳጠባ እኔ ባይዘወይ በጣም ኮኪ መግባት ምችሉ ኮኪ ትገቢያለሽ። ነግቢሽ ገብተሽ ሁለት ደቂቃ አለሽ። ጡት ስታጠቢ እንደ እናት ኤክስፕሌን ማድረግ የሚችል ጡት ልጅሽን ስታጠቢ፣ ልጅሽ ሞስት ኦፍ ዘ ታይም ጡትሽን ነው የሚያየው። ሶስት ስላጠባው ነው ባይ ዘ ዌይ፣ ጡትሽን ያያል። ከዛም በኋላ ቀና ብሎ ሲያይሽ እናቱን ነው የሚያየው። ልጅሽ የእናቱን ዓይን ሲያይ ምንድን ነው የሚሰማሽ? ይህን ጥያቄ ሊመለስልን

ኬትዋን የመሰለሽ ቆንጆ ልጅሽን በኮኮ ሜለን ነም ጭንቅላቷን እያረግሽ ብሌን ስቴሏን እየገደልሽ ለአንቺ የበለጠብሽ የኢንተርኔት መሰዳደብ ሰነፍ እናቶች ከዛ ኮኮሜለን ዝጊ ልጆችን አይምሮ ያደነዝዛል ወይ ደናንሽ፣ ሜሪ ጮክ ብለሽ አውሪ። ሰማሽ? አይ አሁን ሄድፎን ሽን ዝቂ እንቀይ ሄድፎን አይደለም። አሁን ይሰማሻል። አሁን ይሰማል። አው የጠየቅሽኝን ጥያቄ ለመመለስ ጡቴን ያጠባሁ ልጆቼ ቀና ብለው ሲያዩኝ ሆነስት የሆነ የህፃናት አይን ያዩኛል ያሳዝኑኛል ሁለት ልጆች ነው አጥብቼ ያሳደግሁትኝ የመጀመሪያ ልጄን ሶስት አመት አጥብቻለሁ ሁለተኛ ልጄን ደግሞ ስቴት ልጅ ነች አሁን አመት ከሶስት ወሯ ነው አሁንም እያጠባሁ ነው ያለሁትኝ ያ እና በጣም ሆነስት ናቸው ያሳዝናሉ። እና በአንገታቸው ስር ገነት ይዘው የሚዞሩ ንጹህ ፍጥሮች ናቸው። ትንንሽ እጆቻቸው ይነኩኛል። ሲነኩኝ ወይ በጣም እንደዚህ ምናምን አንዳንድ ቀን ነበሳጫሉ፣ ግን ስ ስ ላይክ ሳይን ኦፍ ምስጋና ነው ምናምን የሚላን ደስ ብሎኛል ብቻ ደስ የሚል ኮኔክሽን ያደርጋሉ በጣም ነው የምወዳቸው ይኸው ነው ያ እኔ ልጆቼን ሁለተኛውን ሶስት አመት አጥብቻለሁ ትልቁን ስድስት ወር ጁጁ አራት ወር ከዛንድ ነበርኳት ከዛንድ መሀለኛውን ግን ሶስት አመት ነው ያጠባሁት እስከ ሶስት አመቱ ጡት ይጎትት ነበር ይጠባ ነበር እና የሚታየኝ እዚህ ጋር ቀንድባቸው ቅንድባቸው ሁሌ ባደጉ ቁጥር እየበዛ ነው የሚሄደው። ፊኖቲስድ እና ቅንድባቸው እንደኔ ግጥም ግጥም እያለ ይሄድ ነበር እና እሱ ትዝ ይለኛል። አወራቸዋለሁ በፍቅር አይ ያየው የፍቅር ወሬ ነው መሮ እናት ለልጇ ማለት ያለባት እና የወንድ ስሜት ይሰማችኋል? ግልጽ መነጋገር አለ። በጉግል ማርጌው እዚህ ሀገር ወንድና ወንድ የሚጋባበት ሀገር ሆኜ ወንድና ወንድ የሚጋባበት ሀገር ሆኜ ያጣሁት ጎግል ማርጌ ያጣሁት ጉዳይ ስለሆነ ነው። ባለቤት አለሽ ሜሪዬ? አዎ፣ ባለቤትሽ ትዝ ይልሻል? ከባለቤትሽ ጋር ግብረስጋ ግንኙነት ማድረግ ትዝ ይልሻል? በፍጹም። መጨረሽ እስቲ ይሄንን ኦዲዮ ላስሰማችሁና እስቲ ይሄን ኦዲዮ

ምንም አይ ኢስ ጀስት ማለት ምንም የሚገናኝ ነገር አለ ልጆቼ ነው፣ ልጅቲ ነው የማስበው። እንደዚህ አይነት ነገር ከንቱነት ነው። እንደዚህ አይነት ነገር አይገናኝም ጨራሽ የእናትነት ፍቅርን ለልጆች ስትሰጪ ኢስ ጀስት ጽሁነት ነው። ቀናነታቸውን ነው የማስበው። በጣም እንደዚህ አይነት ነገር ከና ጨራሽ አታሳዩ። ምክንያቱም ብዙ ነገር አለ። ልጆች ስታጠቢ የሚሰማሽ ስሜት በጣም ደስ ይላል። ኃላፊነትሽ በጣም ብዙ ነው። ሰጠኝ ኃላፊነት ብዙ ነው። አልከስም ከእንደገና አላሰማችሁና እንትን እንላለን። ቢኮዝ ይሄ ስለ ልጅነት ነው። እኔ ደግሞ ታውቃላችሁ እናቶችን ስፔሻሊ ሲንግል ማም በምንም አይነት ፎርም እና ሼፕ ብትመጪ አውል ሰፖርት እዚህ አፕ ላይ የምታወቀው ሲንግል ማም የሆነችን ሴት እስፔሻሊ ስድብ የሚበዛባት ከሆነ ነቃፊዎች የሚበዛባት ከሆነ ምንም ሀሳብ ዲፍረንስ ቢሆን ለሴት ልጅ በመቆም ነው የምታወቀው። እስፔሻሊ ለሲንግልማ ቢካዝ እኔ ዋጋ ከፍያለሁ በልጆች ዋጋ። አሁን የጠየኩሽን ጥያቄ ቅድም እንደውም እዚህ ጋር ላለ ለኮመንቶቹም ለመመለስ ባላለሽ አልሽኝ። አው ግን ኦሬዲ አሁን እኔ ከባለቤቴ ጋር ኦሬዲ ሰፓሬት አድርጌ ልጆቼን የማሳድግ እናት ነኝ። ደሳይድ አላረግንም ለፍቼ ግን ሰፓሬት አድርጌ ነው እያሳደኩ ያለሁት እና አይ ቲንክ እንደዚህ ላለችውም ሴት እኔ ሞር ቅርብ ነኝ። መቶ ፐርሰንት ለመናገር ለልጆችሽ የምትሰጭው ፍቅር ላይ ይሄ በጣም ዊርድ ፊል ነው። ጀጅ ማድረጌ ሳይሆን ኢስ ዊርድ ነገር ነው አንዳንዴ የሚዲያ ሰው ስትሆኝ ምናምን አንዳንድ ቀን ንግግርሽ መቆጠብ አለብሽ። ቢታስ እስቲ ከልግን አንስማውና እንትን በለው እንደ ሴት ማለት እንደ ሴት ኒውትራል ሆነን ሜይ ቢ አማራ ጠል እያሉን ስለሆነ አማራ እናቶች ብትገቡ ደግሞ ደስ ይለኛል። እና ፌር ሆነን እኔ አሁን አማራ ጠል እንዳልሆንኩኝ ማንም ያገኛል። ግን ትስ ኦኬ። እኔ ሰፖርተሮች እኔ ሲንግል ማሞች ናቸው አብዛኛውን ጊዜ አሜሪካን ሀገር የሚኖር ሰው ይሰማኛል። በጣም ይደመጣል። አሜሪካን ሀገር አዝር ዘንዳት ውዶች፣ እኔ ምንም ኢንቴንሽን የለኝም። ሌስ ክላሪቲ እንፈልጋለን በዚህ ጉዳይ ላይ ስለዚህ ጥሩ እናት መሆንና አለመሆን፣ ጨካኝ እናት መሆንና አለመሆን፣ ባለጌ መሆን አለመሆን፣ ነውረኛ መረን መሆን አለመሆን እዚህ ጋር እንለየው። ቢኮዝ አንዳንዴ ቪክቲም ሼሚንግ በኛ ማህበረሰብ ኖርማላይዝ ሆኗል። ቪክቲሞችን ሼም ማድረግ የተደረገብሽን ነገር እንዲህ የተደረገብሽ ትባያለሽ እንዴት የደረገብሽ እንዲህ የሆንሽ ትባያለሽ እና እስቲ ከንደገና ከነገን አንስማ። ይህ ኢትዮጵያውያን የቅዱሳን ቤት ነው። ቸርች እንደገባችሁ ቁጠሩ። ብልግና ነውርን አናወራም። ስለማጠባ ሊነጋ ስለምልኝ ለሌት ደግሞ ብዙ ነገር አለ ማታ ማታ ጡታችሁ ከተነካካ እንቅልፍ አያስተኛም። ብዙ ነገር ያስታውሳል እና እንቅልፍም አልተኛም። ምንልልት ያው አሁን እኔ እያጠባው ነው። ላይ እያጠባው እንዳለ ቁጠሪውና እያሰብኩት ነው። አንድ ጤነኛ የሆነች እናት ልጅ ያላት እናት በምንም ስሌት ማታ አይደለም፣ ቀን አይደለም፣ እኩለ ሌሊት አይደለም በፈለገ ሰዓት እንደዚህ አይነት ነገር ልታስቢ አትችልም። ሁሌ ልጅሽን ባየሽ አብሶ ደግሞ ስታጠቢ፣ አይ ኮንታክት እግዚአብሔር ምን ያህል አሳምሮ እንደፈጠራቸው እግዚአብሔር የምታመሰገኝበት ሰዓት እኮ ነው ያ ሰዓት። ብዙ እናቶች እንደውም አንዳንድ ጊዜ የማጥባት እድል ያላገኙ እናቶች አሉ። ማለትም ወይ ጡታቸው ወተት ላይኖር ይችላል፣ በሆነ እንትን ላይኖር ይችላል። አደለ እነሱ እንኳን እንደዛ እንትን ሊሉ አይችሉም። ሲቀባሽ እኔ ልጄን ባየው ሲጠባኝ ባለው ሁኔታ ላይ ሊሰማኝ የሚችለው ነገር በሙሉ እግዚአብሔር የማመሰግንበት ነው። እግዚአብሔር የሰጠኝ ፍጠ ምን ያህል ድንቅ ድንቅ ነገር እንደሰጠኝ፣ የማይገባኝን ነገር እንደሰጠኝ ሁሌ የማመሰግንበት ነው እንጂ በምን አይነት መስፈርት እንደዚህ አይነት ነገር ልታስቢ? ጤነኛ ሰው ይህን ያስብ ሊያስብም አይችልም። ክብር ነው ይሄኮ፣ የሴትነት ክብርሽ እኮ ነው። እንዴት አርገሽ ነው በዚህ በሌላ ነገር የምታይ ወይ ተሳስታ ሌላ ሰው ጠፍቶት ከሆነ ምናልባት የዛለት ታረጋግጠ ይህን ጥያቄ እንጂ በታሪ አይሆንማ። ልታስባች እኔ ምንለው ነጠቃላችሁ የሰማው ጊዜ አንዳንዴ ነውርን ከራስ ያርቃል። ነውርን መስማት እዚህ ሀገር እንግዲህ ያለንበት ሀገር ወንድና ወንድ የሚጋባበት እንደ አቦርሽን እንደ ሄልዝ ኬር የሚታይበት ሀገር ያለውትና የሰማው ጊዜ ሀና ስሚው ስሚው ስሚው ስትለኝ አይሸደድ ኦፍ ቢኮዝ ነው። ግን ምንድን ነው አሁን ስለ እናትነት ፍቅር ስለ ልጅ ፍቅር ሲወራ እኔ፣ አንዳንዴ ልጅሽን ምደብቂው ከክፉ አይኖች አይደለም። ስለዚህ ልጅሽ ደግሞ ስጠባሽ ሌላ ስሜት እንትን የሚባል ከሆነ ልጇ ራሱ ሴፍ አይደለችም፣ ከእሷ ስር መሆን ማለት ነው። ግልጽ ስፔሻሊ እች ሴት ስጠጣ አጓጉል ድርጊቶችን የምታረግ ንግግሮችን ምትናገር፣ ዛሬ እያየናት ምግብ እየበላሽ ሁሉንም ሰምቼሻለሁ። ሊያ ጀግንነቱን መጣሁ ጎበዝ ነሽ እና እየሰማዎች ልክ ለስቱፒድ ቢራ ለሴት ሴት ልጅ ቢራ ቢራ እየጠጣሽ እየሞክሽ እየሞክሽ እየሞክሽ እየሞክሽ እየሞክሽ ባዶ ጭንቅላትሽ ሲሆን ስድብና ድርጊትሽን እንኳን አታቅም ነበር። እና እኔ አይወንደም ጥያቄ ነው የምጠይቀው። እኔ ማንንም አንቺን እንትን እያልኩኝ አይደለም። እንዲነሽ እንዲነሽ ምናምን አይደለም። ግን ይሄ ጤነኛ ፊሊንግ አይደለም፣ የሴክሽዋል ዲስኦርደር ነው የሚሉት ጎግል ፍሪ ነው፣ ነፃ ነው፣ ጎግል አድርጉት። ሴት ልጅ በምንም ታምር ጡቷን ስታጠባ እዚህ ኖር የሌለበት ሀገር ላይ ኖረኛ የሞላበት ሀገር ላይ ሆኜ ሴት ልጅ ጡቷን ስታጠባ የስሜት አካሏ ይነሳሳል ያምረኛል ምትል ነጭ የለችም፣ ጥቁር የለችም፣ አሜሪካዊት እስካሁን ቪዲዮ አጣም ቪዲዮ አጣም። የሚገርምሽ ነገር ስለዚህ የለም እዚህ ሀገር እንግዲህ ወንድና ወንድ ሲጋቡ ኮንግራጁሌሽን የምንልበት ሀገር ላይ ቪዲዮ አጣውለት፣ ቃል አጣውለት። ዮ ሰምዌር በዓለም ላይ ራሱ ላገኘው የሚችለው ነገር ነው ብዬ ጎግል ባረክ ምን ብል? ኢቭን ያሌድኩበት የለም ራሱ ከዛም ያጦት እያጠቡ አልኮል መጠጣትም አለ፣ ብዙ ነገር አለ። ጦት እየጠቡ አልኮል መጠጣት ማለት ልጅን መመረዝ ነው። በነገራችሁ ላይ እዚህ ሀገር ቢሆን መንግስት ነው ልጅ የሚቀባ መንግስት። ለዘለአለም ልጅሽን እንዳታይ ፔዶፋይል ሊስት ውስጥ ገቢያለሽ፣ ሴክስ ኦፌንደር ሊስት ውስጥ ገቢያለሽ። በሀላል በካሜራ ላይ መተሽ። አየሽ? የሁለት አለም ሰዎች መሆናችንን ሚያረጋ